ሰላም እንዴት ናችሁ? የኢየሱስ ስም ተባረከ። መተና ላይ በማድረግ ጀምሩ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰሞኑን እንጉዱ አዳዲስ የትም ያልሰማችሁ ዜሮ ዜሮ ተራተ ክብር ለኢየሱስ ይሁን። ሰሞኑን አንድ ዕለት ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰለችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን፣ የሶስት ወር አካባቢ ልጅ ነው ተታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። እየሰማችሁ ነው። ሰው አመት ጀመረ ሳይገባት የመቤታችን አትሙ ብያቸዋል። እውነቴን ነው። ስለ አመት አሁን አላስተምርም፣ በቃ ልትው። ሲያማት ሲያማት ቆይቶ ሴትየዋ ምን ትላል ይመስላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት፣ እመቤቴ ታውቃለች። እስኪ በሉላችሁም፣ እመቤቴ በሉ። አንዴ እናንተም ሁላችሁም አንድ ላይ በሉ አውቃለች ማንተ ማን ያቀር በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቷ አይደለም እኮ ድንግል ማርያም ጅቡ ወስዶት ሶስት ቀን ያህል ቆይቷል። ልጁ ሰንተቃብ ባሉ ነገሩኝ ይጂ ሶስት ቀን ያህል ጅብ የበላው ሰው ይመጣል አይመጣም። ባሉ ነገሩኝ ይጂ በጣም ነው የሚገርመው። እኔም በጣም ነው የገረመኝ። ሶስት ቀን ሙሉ ጅብ አይገርምም። ለዛውም ጅብ እኮ ነው ሶስት ቀን ስንከባከብ ነበር እስከ በር ነው ስምውንም ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ እመቤታችን ስላድኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። ይህንን ካላመጣን እኔም አልሰጥም። የሰማችሁ ነው። ልጅን ካላመጣሽ በልስክ ምንሽን አልሰጥሽም። እንዲህ እንዴ ያለኩ ይቻላል። በመቤታችን የማንችሉ የለን። በቃ ኛው ነው። ይሄንን እኮ እናንተ አልሰማላችሁት። የማይቻል ነገር የለም። ሁሉ ይቻላል። ነገር ግን በማሰም የትም ያልሰማችሁትን አዳዲስ ነገር ነው የማሰማችሁ ለጁ አይሁድ ሲተፉበት ብናየውም ክርስቶስ በጽራራያም አለ። አይሁድ ሲያስሩት ብናየውም ክርስቶስ ስራት ይፈታል። አላውያን ሲዘብቱበት ብናይም ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም፣ አይወርድም በፍጹም ትይ ተመልከቱ። በመጨረሻ ጊዜ ተመልከቱ። በሁለተኛው ቀን በሶስተኛው ቀን ማታ እመቤታችን ከምሽቱ ሶስት ሰዓት ላይ በራን ኳኳችን የማንም አንተ አታምንም። ምንም ነገር አይደረግም ለአንተ። አየህ፣ ላመኑት መጣ። በርታ፣ አንኳኳል። ከባድ ነው። ምን ይዛ ይመስላችኋል? በሉ እንጂ ጅብ በልቶታል። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች ለምን ልጇ ህይወት ነው ይህንን ነው የምንለው ጆሮን ከፍታ ይህንን ስማ ጅን በልቶታል አልበላም በልቶታል ይህ ከየት መጣ እሱን እኔም አላወቅሁም አብረን እንሂድ እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ ለዚህ ነው አባ ጊዮርጊስ ምን አለ ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የዕውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕላ ድኖ ከሳጥኑ አውጥታ ለመቤታችን ሰጣ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሁንልን። ከሞት የሚያስነሳ ስዕል አለን። አይገርምም? ይህ ዝም ብለህ እንደዚህ ቀልድ አይደለም። ከሞቱ ላይ ያስነሳል እግዚአብሔር ይህ ነው ያዝ ብለው ሌላ ምንም አንደለም። ደስ ይላል። ከሞት የሚያስነሳ አንድ አውቃለሁ የናዝሬቱ ኢየሱስ። ክብር ለኢየሱስ ይሁን። ስዕል ያስነሳል እንግዲህ መጽሐፍ ቅዱስ ላይ የለም። ባልቴት ላይ ዶ መፈለግ ነው። የለም በመጽሐፍ ቅዱስ ላይ እንደዚህ አይነት ከሞት የሚያስነሳ ስዕል የለም። እንዶም→ መጽሐፍ ቅዱስ ስናገር በስዕል በቅርጻ ቅርጽ በምናምን አትስገድ ነው ብሎ ወደዛ አታምልክ ነው ብሎ አለቀ። እዚህ ደግሞ የሚያስነሳ መጣ። በኢየሱስ ክርስቶስን በቅዱሱ ቃል ላይ የሚደረብ ነገር ሁሉ የተነሳ ይሁን። መጽሐፍ ቅዱስን አንብቡ ቁጭ ብላችሁ ይህን የሚሰሙ ሰዎች እንዴት እንታሳዘነ ቁጭ ብላችሁ ይህን ትሰማላችሁ። ክብር ለኢየሱስ። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ ስቡ። ጴንጤ ወይም ደግሞ ፕሮቴስታንት ማልሆንባቸው ምክንያቶች፣ በዚህ ዘመን ያሉት ጴንጤዎች ወይም ደግሞ ሞደርን ዴይ ፕሮቴስታንት የምንላቸው ከትላንትና ፕሮቴስታንት ጋር የተጣሉ በክርስቶስ በውኑ የማያምኑ ክርስቶስን በቅጡ የማያውቁት ናቸው። አምልኮን በውሸትና በማይመስል ይሄ አለማዊ በሆነ ነገር ጠቅልለው እውነተኛውን ክርስቶስ የደበቁ ናቸው። ስለዚህ በነዚህ ላምን አልችልም። አንደኛው ነገር የቀደሙ አባቶቻችን እነ ማርቲን ሉተርን ማየት ትችላላችሁ። ወይም ደግሞ ቀደምት አባቶቻችን ፓይነሮችን ማየት ትችላላችሁ። እነሱ ከካቶሊክ ቤተክርስቲያን ያስወጣቸው እና ከዛ ሲወጡ እንደ ምክንያት ፕሮቴስት አድርገው የወጡባቸውን ወደ ዘጠና አምስት የሚጠጉ ምክንያቶችን ዘርዝረው ወጥቷል። ከነዚህ መካከል አንደኛው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ፣ ሁለተኛው ደግሞ በጣም ከሚታወቁት መካከል ብዙዎቻችሁ ከምታውቋቸው መካከል ማለት ነው ጽድቅ በእምነት ብቻ እና እነዚህ ነው የመሳሰሉ ትምህርቶች ናቸው። ወይም ደግሞ ወደ ክርስቶስ ለመቅረብ ሌላ ሁለተኛ አካል ሶስተኛ አካል በመሀል ያለ አካል አያስፈልግም። በዚህ ዘመን ያለን ክርስቲያኖች ቀጥታ ክርስቶስን ወይም ደግሞ ቀጥታ አምላክን ማግኘት እንችላለን፣ ማንም ኢንተርሚዲተር አያስፈልገንም የሚል እነዚህ ሶስቱ ሀሳቦች ነው ያሉት። እና ሌሎች ዘጠና የሚጠጉ ማርቲን ሉተር ለጥፎ የወጣቸውን ሀሳቦች ደግሞ ማየት እንችላለን። በዚህ ዘመን ያሉት ፕሮቴስታንቶች ወይም ደግሞ ጴንጤዎች እኔም አልሆንበትን ምክንያት ስጠይቁኝ በእነዚህ እራሱ ማተኮር እንችላለን። የመጀመሪያው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ። መጽሐፍ ቅዱስ አያነቡም፣ ኦስ ላይ አይነበብም። እንዴት ነው የሚሆነው? በተለያዩ ቃል ስነስርዓቶቻቸው ማየት ትችላላችሁ። በቃልም ወይም ደግሞ ሲሰበክ ምናምን ማየት ትችላላችሁ። አንድ ቃል ይመዝዛል፣ አንዱ ቃል ቀኑን ሙሉ በዛ ቃል ነው የሚያወሩት። መጽሐፍ ቅዱስ እርስ በራሱ አንዱን ከዚህ አንዱን ከዛ እያደረግን የሆነ ትንተና ይታያችሁ፣ ባዶ ትንተና ወጥቶ ወጥቶ መጽሐፍ ቅዱስ ነው አነቁ። እግዚአብሔር እንዴት ነው የሚመለከው? እንዴት ነበር ደግሞ? ሉቴር አባታችን ነው ትላለ። አድቬንትስ እንዲህ ይላል፣ እኔ አላቅም ይላል ሉቴር አባታችን። ምንም ለሰው የማይጠቅም ለራሱ የማይጠቅም ደረቅ ትንተና እንደደደደ እንዲሁ ዝም ብዬ ሳይ ራሱ ድርቅ ያለ ነገር ይታያል። በቃ ብረትን በቴስታ እንዲመጣት። በቃ ደግሞ አንተ እንዴት እንደሚመለከው እሺ፣ እንዴት ነበር የሚመለከው

አይረድ ልጆቹም ነበሩ መሰለኝ አብረውኝ የነበሩት ሰዎች ሚያማ አይመስላቸውም መሰለኝ። እና እሱን ጸሎት ነበር የሚጸልይ። ከዛ አንድ ቀን እንደዚህ ክልክ ከሽማግሌዎች ቢሮ ስወጣ እኛ ቤት ስር ትልቅ እየሉ ምዛፋል ዛ ሰረድኩና እንዲህ ነኝ አልኩት፣ ማለት እኔ እንዲህ ነኝ እንዴ እዛም ስቴዲየም ክልላ ይሄም ክልላል ምናምን። እኔ ዛሬ ቲክቶክ ላይ በጣም ብዙ ፎሎወር ይለኝ በጣም ፌመስ አይደለም ለእኔ አንድ ሺህ ሰው ሲሰማኝ ድር ምክንያቱም ሳወራ ዝም በይ ባለጌ የሚቆም ሰው ሀሳብ ለመስጠት ፊት የምነሳ ሰው ነው አዝማሪ ፊት ከዚህ አንቺም ታውቂያለሽ የተባልኩ ያደኩት ሰው ነበር። እና ዛሬ የሚሰማኝ ሰው አግኝቶ ሰው የእኔ ወሬ ሺር ሲያደርገው ሪፖስት ሲያደርገው ይኸው የሚያዩኝ ምን እንደሚሰማኝ እና እንዴት ልክ ከቸርች ስወጣ የሎሚ ዛፍ ስር ቆምኩና አሳየሁት። ይቺ እኔ ነኝ፣ ታውቅኛለህ

አታፍሪ ምን አትፈ አትዋረጅ፣ ምን አስደንግጪ ካለ በኋላ ከፈች የመበለትሽን ወራት የልጅነትሽን ስድብ ፈጽሞ አታስታውሽም። እውነት ነው። አንዳንዶች በግምት የምትጸልዩ ሰዎች ስነ ስርዓት ያዙ። ምንም በማታውቁት ነገር ላይ እንዲሁ በግምት የተሰማችሁትን ብቻ የምትጸልዩ ሰዎች፣ ለሰው ደግሞ የራሳችሁን ታይትል ወስዳችሁ የምትለጥፉ እንዲኖ እንዲናት እንት ነው አራታው አያችሁ፣ ውጤታችሁ እንደዚህ ይሆናል። ባላወቃችሁት ነገር ላይ ወስዳችሁ እጅ ጭናችሁ የሆነ በእግዚአብሔር ፊት ልዩ ክንፍ ያለ መልአክ ምናምን የምትመስሉ ሰዎች ስነ ስርዓት ያዙ። በማታውቁት ነገር ላይ አታውሩ። አያችሁ የሰውን ልብ እንደዚህ ነው የምትሰብሩት። ቆንጆና ደስ የሚል መልእክት ነው። ሰምታችኋል። ክብርሉ ለኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስቦ ይደንም። ግን እኛንም አታስጨርሱ። በጣም ስውር ልምምድ ያላችሁ ሰዎች፣ በጣም ጨዋ ስለሆንኩ ነው እንደዚህ የምሰብካችሁ። አንዳንዴ አይኔ ተከፍቶ እያየው፣ እራሱ በትምህርት ነው ማቀርበው። ግን ሰማይ ግድርድር ነው ይኸው። እግዚአብሔር የዝንባሌ አምላክ እንደሆን ታውቃላችሁ። ጥሎበት በቃ እግዚአብሔር እንትን ጅንሳ አይመስጠውም። የሰውነት ቅርስ እጁ ሰራችሁ፣ መልክሽ መልክሽ እጁ አበጃጀሽ። ከገረመው የሚገርመው በልብህ ነው ልብ አይቶ ነው የሚገርመው። እና አካንን አገኙት ትዝላችኋል። አወጡት ምን ነው አሉ አድርጌያለሁ አለ እና የአኮር ሸለቆ የሚል ጽሑፍ አምባችኋል ላያው ላይ ኃጢአትን በቀበሩ ጊዜ እግዚአብሔር ይቅር አላቸው የጋይ ሰዎችን አሳደው መቱ ይላል። አምልኮቻችን መልስ የሚከለከሉባቸው አንዱ መንገድ ነው። መልክ ነው፣ የአምልኮ መልክ ነው ያላቸው። ሳምንትም እነግራቸው ነገር ቢኖርም መልክ በጣም አሳሳች ነው፣ ለሰው እንጂ ግን ለጊዜር አይደለም። እግዚአብሔር ጨብጠው እውነተኝነትን ይስጠበሉት። በእውነት ተሳስተን እንኳን አገልግሎት ሰተናችሁ ከሆነ እባካችሁ አገልግሎቱን ተውት። እውነት ነው። እግዚአብሔርን መሸወድ አይቻልም፣ ሰውን ግን ይቻላል። በድብቅ ምን እንደምንሰራ ስውር እንትኖቻችንን ያያል። ስለዚህ ከዛ ልምምድ እንውጣ። እግዚአብሔር ይረዳናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ነው ያድናል። ምንም ማረግ አይቻልም። ዘወይ እኔ ለልጆቼ የምመኘው እግዚአብሔርን ብቻ ነው። እኔ ጌታም ብየዋለሁ። እግዚአብሔር ወይ ልጆቼ ዶክተር ቢሆኑ ባይሆኑ፣ ኢንጂነር ቢሆኑ ባይሆኑ እኔ አያገባኝ እሱ እንዳንተ ፍቅር እኔ ግን ልጆቼ አንተ ቤት ኪቦርድ ብቻ ያለ ቢያጸድ እግራቸው አንተ ቤት ካየው ይበቃል። አዎ ካንተም ይበልጥ የለ ትልቅ ፕሮፌሽን ሆኖ ፕሮፌሽን ሆናል ዶክተር ሆኖ ጥሩ መኪና ይዘው አጫሽ ቢሆኑ ወደ ሲሆን መኪናው እኮ ወደ ሲሆን ይዟቸው ራፓስ በእግራቸው አንተ ቤት ቢመጡ ይሻላል። እስቲ እግዚአብሔር ይሻላል የሚትለው እግዚአብሔር ይሻላል ይሻላል ይሄ የኔ ምርጫ ነው፣ መብቴ ነው። ምርጫ መብቴ ነው። እኔ በቃ እሱ ይሻለኝ ሰው ያደረገኝ እሱ ትምህርት ያደለም። ሰው ያደረገኝ መወደድ የሰጠኝ እኮ ትምህርት ያደለም፣ እኔ ሰርተፊኬት ያደለም፣ ዲግሪ አደለም፣ ፒኤችዲ አደለም። እሱ ነው እግዚአብሔር አምላክ ያጣፍ ሻራፓካ የኔ ሞገስ የኔ አትሌት ነው። ጌታ ይሻላል ትላልቅ ደረጃ ደርሰው ግን ምንም ከሌለ ከኢየሱስ ውጭ ከሆነ ምን ዋጋ አለ? ያለ ኢየሱስ ሕይወት ከንቱ ነው። እውነትም መኪና ወደ ሲሆን ነው። ስለዚህ ወደ እግዚአብሔር ቤት መሄድ ይሻላል። እሱ ይሻላል። እሱ ካለ ሁሉ አለ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ሆነ እንግዲህ ምንም ማድረግ አይቻልም። ለዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።